አንቻለሽ አለለ እንዴ ማታ ማታውን ለቤት ክስት የምታወሪው ለዛው ሳታቂ እንዴ? ጭራሽ ሳታቂ ነው የምታወሪው? ኧረ ዝም ብለን ነው የምናወራው። ታም ትንጅ ደው ኧረ እባክሽ፣ ያላነበብኩት ነው የሚመስልሽ እንዴ? ሁሉንም አንብቤያለሁ። የምትገናኝም እንደሆነ ቆይ፣ አንቺ እንዴ ሳታቂ ታገኘሽ እኔም ላገኘ በጣም ጓግቻለሁ። ስትዩን ነበር። የት ነው የምትገናኝበት? ጭራሽ በጣም ታላግጦ ይላል እንዴ! እንግዲህ አሁን ስራ ላገኘው ሁሉ ይሄ ነው። ግን እንደዛ ይመስለኛል። አይደል እንዴ አንዴ ምናልሽ። ኧረ እንዴ ሳሪ አንዴ። ይከብድሻል እንዴ ያምሻል እንዴ። ደግሞ ምን አይነት ነገር አመጣችሁ? ይልቅ ግን ስሙኝ ቁም ነገር ማለት ነው። ይሄ ባለፈው ቴክስት ተደረገልኝ ያልኳችሁ ልጅ የለም፣ ቀጥሮኝ ቀረ። ከዛ ዛሬ ካላገኘሁሽ ብሎ ለምኖኛል። እሱ ጋር አልሄድ ነው። እየቀለድሽ መሆን አለበት። የምሬን ነው። በሉ ቻው በቃ። አንተ ያመሀል እንዴ? ባለፈው እንደዚህ አይሆንም አላልህም እንዴ ለቀል እኳን ስላት እንዴት እንደሆነች አይታል። አይደለም የፈለጋችሁትን በሉ፣ እኔ ልሄድ ነው። ከዚህ በላይ መታገስ አልችልም። አይሆንም በቃ አትሄዱ። ወይኔ ጉዳይ ይሄ ደግሞ ምን አንዴ ቆይ፣ እዚህ ምን ትሰራለህ? በእናትህ ሂድ ሂድ። ቆይ አንዴ ምን እግርሽ ነገር አለ። ቆይ እሱ በኋላ አይደርስም እንዴ። በእናትህ በጣም ላይ አጓግጭለው አንተ ካለ ደግሞ አይሆንም። አንድ ላይ ቃል ታዳምጪን ትችላለሽ? አንድ ሰከንድ እንደለኝ። ሂድ። አልሄድም። እንግዲያውስ እኔ እሄዳለሁ። ሳሪ እኔ ነበርኩ ቴክስት ማድረግልሽ ቆይ፣ እናንተ ይህን እያወቃችሁ እንዴት ዝም ትላላችሁ? ለኛም ከሆነ ኮል ነገረኝ። ምን እናድርግ? አንዲ መጣ። ሳሪ፣ ቆይ። አንዲ፣ ምን ሳሪ? ይቅርታ አድርጊልኝ። ቆይ፣ እሺ፣ ምን ላድርግ? ከዚህ በላይ ምን ታደርግ? ምንም ነገር ባደርግ ፍቅር ይመርለታል አልቻልሽም። አንዲ፣ ዝም በል። ምን አይነት ድብብቆች ነው የጀመርከው? ቆይ፣ አዎ፣ አጥፍቻለሁ፣ ግን ምንም ባደርግ ስለምወድሽ ነው። እንዴት አድርጊ አንተን በፍቅር ላስብህ? ጓደኛዬ እኮ ነህ። ጓደኛ ደግሞ ጓደኛ ነው እንጂ ፍቅረኛ መሆን አይችልም። እሺ በቃ ካንዲ ጋር ያለሽ ነገር አበቃ። ከዛ ጊዜ በኋላ ኮ አንቺ ምልክ አይደለሽም። እውነቱን ለመናገር ምን እየተሰማኝ እንደሆነ እኔም አላውቅም። በጣም ከብዶኛል። አንቺም ወደድሽው እንደ እንዴ ከወደድሽው መናገር ነው። በቃ ይደክሞኛል፣ እረፍት ላደርግ። እናንተም በኋላ አገኛችኋለሁ። እኔ ግን አንድ ሀሳብ አለኝ። ለምን እናስታርቃቸውም? ጥሩ ሀሳብ። ምን እናደርግ? እኔ አንድ ሀሳብ አለኝ። ለምን አናደርግም? በጣም አሪፍ ሀሳብ። እሺ፣ ለምንድን ነው ለሽ? እርስ በእርስ ያላቸውን ነገር ለማወቅ ምርጥ ነገር አስብያለሁ። እኔ ባለፈው ካሰብኩት ሀሳብ የተሻለ ነው፣ በጣም የተሻለ ነው። ስሚኝማ። ቆይ ምን ሆነሽ ነው? ምን ተፈጥሮ ነው? ይኸውልሽ፣ ሳሪ ትልቅ ችግር። አንዲ አንዲ ምን በጣም አሞታል። ምን ሆነሽ ነው? ኡፍ ችግር ተፈጥሯል። አንዴ የምን ችግር? ሳሪ ሳሪ ምን ሆነች? አሟታል። ደህና ነሽ? ደህና ነሽ? ምንድን ነው እንኳን አሟላ አልተባለም ነበር እንዴ? አንቺ ምን ሆነሽ ነው እንዴ? ማሂ እኮ አንዲና አሟታል በጣም ምናምን ብላኝ እኮ ነው የመጣሁት እኔ። እኮ ሳሪና አሟታል ብለውኝ ነው። የማን ሴራ እንደሆነ አውቄዋለሁ። ስሙኝማ ከዚህ ፕሮግራም ምን የጎደለ ይመስላቸዋል? እስቲ ሳሪ ወደ ኋላ ዙሪ። ሁሉም ይቅር። ቢያንስ ጓደኝነታችን ይቀጥል። ኦኬ ወለድ ቋንቋ ነው ስምነወን ግንነት ቅዱስ ነው ይበልጣለኝ

በጣም የምታናጂ ሆነሽ ከዚህ በኋላ አጠገቤ እንዳደርሽሽ። አንዴ ይቅርታ። አይዞሽ። እያየኸው አይደል የሚሆነው፣ እንደዚህ አይነት ነገር ይፈጠራል። አይዞሽ። ታውቃታለህ። ኧረ ችግር ያለ ስለመሰለኝ ነው። ገና እግሬ ሳሄድ ከሌላ ሰው ጋር እኔ ደግሞ ይቅርታ አርገህልኝ የመጣ መስሎኝ እንዲገባ የውስጥ